ውድ የቻናል የተከታታሎች አሰላሙ አሌይኩም ወረህመቱላሂ በረካቱ፣ ክርስቲያን ወጉኖች ሰላም ሰላም ብያለሁ። ዛሬ ደግሞ ጽናትን ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ ጽናትና ክሩቤ አብረው ቁጭ ብለው እሷ ቤተሰቦቿን እያናገረች ነበረ። ሆኖም ግን እሱ ስልኩን ተቀብሎ ቤተሰቦቿን ካናገረ በኋላ ጽናት ምንም ነገር እንደሌለባት ጤንነት እንዳለ ከተገለጸ በኋላ አንድ ነገር ልነግርሽ የምፈልገው ነገር አለ ለአንቺ ሲላት፣ ምነው በሰላም ነው ስትለው፣ ሰላም መፍጠር አለብን አንቺና እኔ አላት ማለት ነው። ደነገጠች። ሆኖም ግን ምንድን ነው ስትለው ከዚህ በኋላ አንችና እኔ አሰሪና ሰራተኛ ብቻ ነው መሆን ያለብን። ወደኋላ እየተመለስን ያለፈውን ነገር እያነሳን መነጋገር፣ መወቃቀስ በቃኝ፣ እንደ ባሪያ ስለምንሽ አልኖርም የሚል ቁርጥ ያለ ሀሳብ ሲነግራት አይ ጥሩ ነው ውሳኔው በትክክል የሚተገበር ከሆነ ስትለው ነበረ። ከዛም በኋላ እንግዲህ ምግብ ላቅርብላችሁ ሆይ አለሽ። ደንግጣ አዎ አቅርብልን፣ እኔም እኮ እሷ እየጠበቀች ነው ሀሴት ሲል እንትና እና ይሄ ሄኖክስ? ስትለው ስለ ሄኖክ የማውቀው ጉዳይ ብትሰጪው ስጪው፣ ባትሰጪው ጉዳዩ ምን ማለት ነው ስትለው ከስር ከስርሽ እየሄዳችሁ ስለሆነ የሚመለከተኝ ነገር የለም ብሎ ነው እንግዲህ ቁርጥ ያለውን ሀሳብ ያስተላለፈላት ማለት ነው። በዛ እንግዲህ ተደናግጣለች። ከዛ በኋላ እንግዲህ እሱም ደግሞ እነ ናሆሜና ናሆሜና መራዊት ደግሞ በእነሱ መራራቅ ግራ እየተጋባቸው ምንድን ነው እናንተ የምትደብቁ ነገር አለ እንደ ሲል ናሆሜ ይጠይቃቸዋል ማለት ነው። ሲጠይቃቸው አይ አሁንስ እኔ እንጃ ናሆሜ፣ እኔ ከመራዊት ጋር ፍቅር ስጀምር እኔን ተውሽ መሰል ሲል ነው ጽናትን የጠይቃ ጽናት ደግሞ በፍጹም አልተውክሁም እያለች ነበር። መራዊት ደግሞ ሚስጥር እንዳት ልታወጣ ቃል ስለገባች እንዴት ብላ ትናገር። በዚህ መካከል ላይ እንግዲህ እንደምን ብላ ግን አውጥቶ በረንዳ ላይ እንደ ጣላት በጨለማ ሲሰማ ናሆሚ በጣም ተበሳጭቶ ነበር። ድንገት ወደ ቤቱ ወደ ክሩቤ ቤት ዘው ያለው ክሩቤ ቤት ሲደርስ እንግዲህ አንድ ላይ ሆነ ሁሉም ተቀምጦ ሲገቡ ሲያያቸው እንዴት እንደዚህ አይነት ነገር ታደርጋለህ? እንዴት ሁኔታን ታልጠብቅም? እንዴት አውጥተህ ትጥላታለህ? ሲለው እንግዲህ መጀመሪያ አውጥቶ በስካር መንፈስ ቢጥላት ጽናትን ከዛ በኋላ ጠዋት ተነስቶ ትሰጣለች ሲላት፣ እኔ አላየሁም፣ ግን ማታ ስትጨቃጨቁ ሰምቼ ነበረ ብላው ነበረ። ማነች ሀሴት ከዛ በር ወቶ ሲያያት እንግዲህ እዛ ኩርትም ብላ በብርድ ስትሰቃይ ነበር ያደረችው። ይህንን እንግዲህ ለመራዊት ስላወራቻት፣ መራዊትንም ሰላምንም ስላማከረቻቸው በጣም ተናዶ እንዴት እንደዚህ ነገር ይሰራል ብሎ ነበር ቤት ሂዶ ግብ ግብ ሲገጥም፣ አንቺም ውጪ አንተም ወጣ ብሎ ነበረ ሁለቱን ሀሴትንና እሱን ሄኖክን ያስወጣቸውና እሱ ጋር ተፋጠሩ። የኔን ችግር የሚረዳኝ የለኝም ምናምን ቢልም በፍጹም ይሄን ነገር ማድረግ አንድ ነገር ብትሆንስ፣ አንድ ነገር ቢደርስ ባት ሲ ያለነበር ሲለው የነበረው በዚህ መካከል እንግዲህ ኪችን ላይ ሂዶ ደግሞ እያወራ ሰራተኛ እንዴት እኔን ትንቀኛለች እያለ እንግዲህ ስሟታል ማለት ነው። ጽናትን ድንገት ጽናትን ያሲስ ሲሰማት እንግዲህ ክሩቤ ደግሞ ከኋላ ድንገት ደርሶ ያላውየውን ነገር አይቷል ማለት ነው። እዛ በኋላ ደግሞ እባክህ ተወኝ እያለ ስትመልስለት አንቺ ማነሽና ነው አሳይሻለሁ ብሎ እንግዲህ ሄዶ ጓደኞቹን እንግዲህ ሰብስቦ ጓደኞቹን አንድ ነገር ቸክ የምታደርጉልኝ ነገር አለ እያለ ከጓደኞቹ ጋር አስደበድብሻለሁ ወይም ወደ እኔ እንዴት መጫ አደርግሻለሁ እያለ ነበር ሲዝት የነበረው። ከዛ በኋላም እንዴት ነው ቤትህን ቀየርክ እንደ ሲሉት ሌላ ቤት ደግሞ ልቀይር ፈልጋለሁ እያሉ እንግዲህ በ በእነሱ አገር ቋንቋ በኮዳቸው ነበር በራሳቸው የሚያወሩት። ታውቃላችሁ እንግዲህ በጎዳና ላይና በመንገድ ላይ እንደዚህ አይነት ስራ የሚሰሩ የተለየ ንግግሮች አሏቸው። በዛ ላይ ያለውን ቃላታቸውን እየተጠቀሙ እንግዲህ ጽናትን እንደሚያጠቁለት ወይንስ ሊደበዱባት ነው ወይንስ የሆነ መድኃኒት ሊያደርጉባት ነው የሆነ ነገር እንደሚያደርጉባት ተመካክረው እንግዲህ ያው ገንዘቡንም ጠቀም ያለ ገንዘብ እንደሚሰጣቸው አነጋግሯል ማለት ነው። በዚህ መካከል ደግሞ ጽናት እውነቱን ስላነገረችው ክሩቤና ሀሴት ወደ ፍቅር እየተለወጡ ነው። በጣም እየተቀራረቡ መጥተዋል። እሷም ያፈቀረችው የመሰለች መታለች ማለት ነው። በዚህ መካከል ላይ እንደውም ምግብ ምን እንደ ጽናት መስራት ትችላለሁ ስላ ስትለው ምን መስራት ትችላለች ሲላት ሰላጣና እንቁላል ቅቅልና ሳንድዊች ስትለው ብሎ ነበር የሳቀባት ክሩቤ እንዲህ ምን ነው አሳቀ? ምን ያስቀሃል? ስትለው ይሄ እኮ ማንኛውም ወንድ ላጤ የሚሰራውን ስራ አሁን ይህንን በኦርደር ስታስቀምጮ ነው ያሳቅሽኝ እያላት ነበር እና አሁን በጣም እየተግባቡ እየተቀራረቡ ፍቅር እየተገላለጹ ነው ያሉት። በዚህ መካከል እንግዲህ ይህም ልጅ እንደው ከጽናት ጋር ያለው ነገር እስኪ ስማት ስላየ ነው ስለሱ አያገባኝም ከስር ከስርሽ እየተከተልሹ ነው ብሎ የተናገረውም ለዛ ነው ማለት ነው እንግዲህ ሄኖክ ማናትና እሷ ሰራተኛ ነኝ ትልቃለች ወይ አሳያታለሁ እያለ ነበር። ሆኖም ግን አሁን መራዊት ሚስጥሩን ትክክለኛውን አውጥታ ለና ሆን መናገር አለባት ነው እኛ የምንለው። ብዙ ጊዜ ሚስጥሩን ካላወጣች ትንሽ ደቂቃ ነው የቀራ ጽናት ክሩቤ ልታጣው ማለት ነው። ክሩቤ አሁን በቃ ነገሩን የበድሮን ፋይል የዘጋ ይመስላል፣ አዲስ ፋይል መጀመር እንደሚጀምር ለሀሴት እየነገራ ነው። ሀሴትም እንግዲህ በነገሮች ሁሉ እየቀረበችው እና እየተግባባችው እየሄ ሄደች ነው። በዚህ መካከል እንግዲህ ጽናት ይቆርጣል ብላ ያላሰበችውን ነገር ሲነግራት ቆረጠብኝ እንዴ ብላ ደንግጣለች። ግን ከሆነስ ምንም ጥሩ ነው ሰላም መፍጠሩ ይሻላል እያለ ነበረ። እሱ ግን ከዚህ በኋላ ከአንቺ ሁልጊዜ እሹሩሩ ማለት ሰልችቶኛል፣ እንደ ባሪያ መለመን ሰልችቶኛል እያለ ነበር ያለው እና ጽናት በዚህ መንገድ እውነቱን ባለማውጣቷ ፍቅሯን እያጣችው ብዙ መስዋዕትነት የከፈለችበትን ብዙ ነገር የሆነችበትን ልጇን ያጣችበትን ከቤት ጋር ስንት ነገር የተጋጨችበትን ብዙ ነገር የሆነችበትን እድሏን እያሳጣት ነው ያለው። የራሷ እንትን አመደበቋ እና የአባቷንም የአባቱንም ችግር እውነታውን አውጥታ እሱን እንደምትወደው እና ግን በአባቱ ችግር እናቱ ለእናቱ ስትል እንደሆነ ብትነግረው ምናልባት ይህንን የማሳመን ነገር ይኖረዋል ብለን እናስባለን። ሆኖም ግን እሱ እስከመቼ እንደዚህ ደብቃ የሚሄዱ ጥሩ ነው ብዬ አላምን። ሰላምም በዚህ መካከል ላይ ገብታ ከመራዊት ጋር እየተማከረች ምን ምን ማድረግ አለብን እነዚህ ልጆች እኮ እንዴት ይሻልናል? ስትል በመራዊት ደግሞ አይ ክሩቤ እየተጎዳ ነው ያለው በአሁኑ ሰዓት፣ ጽና ስለ ክሩቤ እያሰበችለት አይደለም፣ እየጎዳችው ነው እያለች እየተናገረች ነው። ግን አሁን ናሆሜ ደግሞ እንዴት አውጥቶ ይጥላታል? በፍጹም ከሱ አልጠበቅኩም። የእሱ ጓደኝነት ለጽናት ቢያቃት ኑሮ ኮ ይህን ነገር አያደርጋትም ነበረ። ለምንድን ነው ይህን የሚያደርጋ? ምን ስለተፈጠረ? እያለ ናሆሜን በጣም እየተበሳጨ ነው የሚገኘው። በጣም ያሳዝናል። በመካከላቸው ይህን የሆነው እንግዲህ እውነታውን አለመገላለጻቸው እና አለመነጋገራቸው እንደሆነ እያየንበት ፓርት ነው። ስለዚህ ጽናት አሁን ምንድን ነው የቀራት? ይሄ ልጅ ደግሞ አሁን አንድ ነገር ካደረጋት ሙሉ ለሙሉ ክሩቤ በቃ እንደዚህ አድርጋኛለች፣ ከኔ ላይ እንደዚህ ቸክ አድርጋብኛለች በሚል እንግዲህ እስከ መዘላለም ከህይወቱ ሊያወጣት ስለሚችል አሁን ይሄ ልጅ እንግዲህ በሆነ ነገር ሲስተም እየተጠቀመባት ነው ይሄ ሄኖክ ያለው። ይህን ነገር ደግሞ ከተደረገ በቃ ትልልቅ ስፍ ክፍተት በፈጠርና እሱ ጠቅላላውኑ ወደዚች ወደ ሀሴት ያደላል ማለት ነው። ሀሴት ደግሞ እየተበደለች የተጎዳች በፍቅር ብዙ ነገር የሆነች ስለሆነች ወደ ክሩቤ ካስጠጋት ፍቃደኛ ሆና ጥሩ ህይወት እንደሚኖሩ የሚታይበት መንገድ ነው። ይህ ነገር ከመፈጠሩ በፊት ጽናት መንቃት አለባት ወይንም እውነታውን አፍርጣ መናገር አለባት። ያለበለዚያ ደግሞ መራዊት መናገር አለባት። ሰላምም ማውራት አለባት። ይሄ ክሩቤም ሁሉን ችግሯን ተረድቷታል፣ ሰምቷታል። የፍቅር ማጣቱን ከሱ ጋር የነበራት ግንኙነትን ሁሉን ነገር ግልጽ ልጻ ጋር ስለነገረችው አምኖ ተቀብሏል። በአሁኑ ሰዓት እሱ ከሱ ጎን ሆኖ ደስታን የሚፈጥርለትን ሰውና ብቻ ነው የሚፈልገው። በዚህ መካከል ደግሞ ወደ ሀሴት ካዘነበለ ቤተሰቦቻቸውም የሚፈልጉት ትዳር ስለሆነ እንግዲህ ጠልቆ ይገባል ማለት ነው። ስለዚህ ጽናት ማሰብ አለባት ብዬ ነው ማስበው። አሁን የኪራ ፍቅር እንዲመለስ ከፈለጉ ናሆሜና ሰናይትና መራዊት በደንብ አድርገው ተነጋግረው መስራት አለባቸው። እዚህ ላይ እውነታውን ማውጣት አለባቸው። ስለዚህ ለእሷ መፍትሄና መረጃውን ይዘው እሱን ማሳመን አለባቸው ብለን ነው የምናምነው። ስለዚህ የነጽናት ፍቅር እንዲጨር እንዲቀጥል እነሱ መግባት አለባቸው በዚህ መካከል ላይ እንግዲህ ውድ ተመልካቾች ቀጣይ ምን ይፈጠራል የሚለውን አብረን እናያለን። ሆኖም ግን አሁን ወደፊት ይሄ ሄኖክ የጽናትን ሕይወት እያበላሸባት ይመጣል እና ፈጣሪ ይርዳት ከማለት ውጭ ምንም ነገር ማድረግ አንችልም። ቀጣዩን ደግሞ እየተከታተል እናቀርብላችኋለን። ጽናት ጽናት ጽናት አሁንም መንቃት አለብሽ፣ ወደ ነበርሽበት መመለስ አለብሽ፣ እውነታውን ማውጣት አለብሽ እያልን ነው እንግዲህ በዚህ የምንላችሁ። እናንተስ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየት፣ ቀጣዩ ላይ ምን ይፈጠራል የሚለውን ይህ ሄኖክስ ባሰበው መንገድ ምን ሊያደርጋት ይሁን ያሰበው የሚለውን እያሰብን እንግዲህ የዛሬው ቪዲዮዋ በዚህ ነበረ ያለቀው። ቀጣዩ ደግሞ የሚፈጠረውን አብረን የምና ይሆናል። ክሩዌ ግን ብዙ ታግሷል። በአሁኑ ሰዓት ግን ትግስትም መራራ ነውና እየመረረው ነው እሷ ደግሞ እውነታን የአባቱን ቃል ለመሙላት ነው፣ እና እነሱም ደግሞ በመካከላቸው ቃል ነበረባቸው። ቃላቸውንም ደግሞ እየተካካዱ ነው ያሉት። አሁን ግን ክሩቤ ሳይሆን ቃሉን እየከዳ ያለው ጽናት እናት። በፊት ክሩቤ ነበረ እያፈረሰ የነበረ። አሁን ግን ጽናት የጸናችበትም የአባቱን ቃል በመጠበቅ ነው። ይህን ግን እውነታውን መግለጽ ነበረባት። እንግዲህ ከዚህ ላይ ነው ችግሩ። ስትከታተሉኝ ስለነበረ ከልብ አመሰግናለሁ። መልካም ሰናይ ቀን ተመኘሁላችሁ።